አንድ ለቆም ጁቦ አሰማን የሚለውን አንዴ አስፈቅዶ ሄደው። ቆይ ካሊፋ፣ ዝም በይ። ያለፈ ነገር አይበላም። የለም አይደለም፣ ከጂጂ ጎን አይደለም፣ ከጂጂ ዘር ስለሆነሽ ነው አንተ እኩል መቀጠል እኔ ቦስ፣ ተጣልተሃል እንዴ?

ግን አይሆንም። ስለ ጅጅ እናውራ ምናምን ሚሉት ጃቢታው አይሆንም። እሷ ሳይሆን አግዳሚ በረት እንዳይገባለት ይጠንቀቅ ኧረ ወሬ መስሎኝ የእኛ ልጆች ንውጡ ያወራሉ ከዚች ጋር እንዴት ያወራሉ በጣም ነው የሚያሳፍሩት ጃፒ ጓደኞች አይደሉ እንዴ ምንድን ነው ኧረ በስመ አብ ከእነዚህ ጋርማ እንዴት ሰው ያወራል ስማ ጎ ጆ ላቀሳሰር ብሎ ነው ሄደው ገብቶ ተናግሮ ነው የሚያከሳሰር። ቡላላ ደግሞ የጆ ባሪያ ነው፣ ታካ አገልጋይ ነው። አሁን እኔ የሚገርመኝ ነገር ነው፣ እዚህ ነው የሚገርመኝ ነገር ትሬ ነው፣ እዛው ነው ፍራንክፉርት መታለት ገበኗን ስንት ደብቀህላታል እስካሁን። ነገር እኔ መናገር የምፈልገው ነገር አለ። በትልቁ ልሁን። እኔ ምንም አያስፈልግም። አሁን ከዚህ በኋላ አጀንዳቸውን ቀይረው በሆዴ ለጥፈውታል ነገሩ። እኛ ችግራችን አሁንም እሷ አይደለም፣ የተናገረችው ማህበረሰባችን ነው። ስሰድብ ስታንቋሽሽ የነበረው ፋኖን ነው። ይሄንን አጀንዳ አንቀበልም። ከዚህ በኋላ እሱ እነሱ እዛ ይለፍልፉ። በቃ ሰድባናለች፣ አዋርዳናለች። እቺ ጥንባታ ማሮጊት አጀንዳ ልታስቀይረን አትችልም። እሷ ላይ ነው መረገጥ ያለባት። ሂዱባት በየተራ ትክክል ነሽ አሁን ምን መሰለሽ፣ ሀሽታግ አንቺ ያልገባሽ ነገር እነዚህ ትልልቅ ሰዎች ስለሆኑ እነሱ በሚሄዱበት መንገድ ነው እነሱ ማናደግ የምንችለው። አሁን አቃጥለን አንገብግበን ከስራ እናባረራታለን። ፍርዬ ዛሬ ማታ ከጂጂጋ ጋር እንድትወጣ እናደርጋታለን። ከዛ ከነገ ጀምሮ ከስራ እንድትባረር እናደርጋለን። ከዛ መታን ድጋሚ እንደ እብድ እዚህ ቆማ እየለመነች የአማራ ህዝብ ይቅር በለኝ ብላ እግራችን ላይ ወድቃ ስትለምን እንተዋታለን ነው እኛ ላይ ባለ ሄ ነበር ፍሬ ታይ ከአንዴ ሁለቴ በአካል አገኝተሻል አይደለም አንቺን የአሬድን እንኳን ከአሜሪካ ድረስ መቶ እንዴት ሜዳ ውስጥ እንደተደረገ አይተሽዋል ታይ ፍሬ እላሻለሁ ሚጣ ምንድን ነው አለች ሌባ ነው አይጥ ቦርኮ ነገር ተሳደብ ተሳደብ አጀንዳ ማስቀየሪያ እኔን አታርጉኝ። በቃ እሱ አሁን እየተሰጠን ነው። ቆይ ቆይ ቆይ ቆይ ቆይ ቆይ ቆይ ሆዴ በዚህ በእኛ ጉዳይ ውስጥ አያገባውም። በቃ እንደ ሰውኛ ከተሰማው መሳደቧ ስህተት ነው ብሎ ሊናገር ይችላል እንጂ እሱ ምንም አይነት አስተያየት ከቀደምም እኮ ተናገራሉ። ስህተት ነው ብያሉ እ ላይ በኋላይም ስህተት ነው ተይ፣ አጀንዳ ቀይሪ ብያሉ። እነዚህ ናቸው እንጂ ወገን መስለው ጓደኛ መስለው ሚጥሚጣ ምናምን ስትል አልነበርክ? ቅድም አንተ አንተ ስትወጣ ነው የገባሁት። አዎ እኮ እኔ እኮ ሚጥሚጣ አስገባኝ ስትያልኩ አስነበረ እኮ። ተይ ፍሬ፣ እኔ ከአንዴ ሁለቴ ባካል አግኝቼ ይሻለው ነው። ተይ አሁን ተንቀልጥለሽ ለፓሪስ ስትመጪ ትጠፈጠፍያለሽ። ተይ ይጽፍለ አፍሰማ ጅቦ ሄደ። ግን በህዝባችን ላይ የሚሰራውን ሴራ አጀንዳ እያስቀየርክ ነው አሁን። ሆዴና የጂጂ ጉዳይ ነው እዛጋ መነሳት ያለበት። ለምንድን ነው ህዝብ እንደዚህ የምትነቂው? አትልም ኖ ወይ? ይሄ አያስቅም? አያስቅም። ጅቦ መናገር ያለበት ማለት ነው አጀንዳውን፣ ትክክለኛው እነዚህ ሰዎች የገቡበትን አላማ እኔ የከፈትኩ ወይ? ውሻው መጨረሻ ላይ ብቻው እንዴት እንደሚቀር እናሳያቸዋለን። እንደ ቆሻሻ ተጠቅሞ ካልጣለው፣ ይሄ ዝምባ ዝምቡነሽ እያለ ድንጋይ ላይ ተቀምጦ ይሄ ደከተና። ስንት ዘመን እኮ ጠፍቶ ነበረ እንደ አዲስ ነው አዲሱ የመጣው እኮ። አሁን ሄደህ እዛ ቤት አጀንዳ ማስቀየርህ ነው ወይ ነው ጅቦ? አሁን ብለው አንድ ሄደው በሰሜናዊ ይቅርታ ጠይቃለች። ጭቅጭቅ በእናትሽ እኔ እ አንድ ነገር ልንገርህ፣ አንድ አንድ አዳምጠኝ። ለ እኔ ፍሬን ከአስተዳደጓ አውቃለሁ። ከሆነ አስተማሪ ወልዳ ጉድጓድ ውስጥ ልጇን ከታ ነው የመጣችው ወደ አዲስ አበባ። ወደ ሚሞ የሚባል ቤት ሽርሙጥና ስትሰራ አውቃለሁ። የህይወት ታሪኳን ጠንቅቃት አውቃለች። እንደማያውቅ ድምፅ አድርግበት። ያ እሱንማ በኋላ ቤታችን ደግሞ ሞቅ ሲለኝ ደግሞ እንረግታለን በቀላሉ በቀላሉ እኮ የደብ የቀበለን ህዝብ እኮ የምትናገር ሴት ነች እቺ ፍርዬ እየተረገጠች ሆዴ እዚህ ቁጭ ብላ እቺ ጥንባታም ይኸውልህ፣ ጅቦ፣ ይኸውልህ አጀንዳ በፍጹም ማስቀየር አትችልም። እዚህ ቤት እቺ ጥንባታም ፍቃድ ያላት ሻሌ በየቦታው እምሷን እንኩ፣ በማርያም ኧረ ርዱኝ እያለች የምትዞር እኮ ናት እቺ ጥንብ። ደከከና ማሮጌት ግማ በዱቤ ቻይናዎች በዱቤ በዷት ነበር እቺ። እኮ እምሷ ውስጥ እምሷ ውስጥ ማለት ነው አንድ ሺህ አምስት መቶ ብር እምሷ ውስጥ ደብቃ ሙሉ ራቁቷን አውልቀው ፈትሸ ሳያገኙባት ወጥታ እምሷ የበሰበሰ ገንዘብ አውጥታ እቃ እየገዛች የምትበላ። እንግዲህ አስቡኝ፣ የገማ ገንዘብ ከማህፀን አውጥቶ ሰው እንዴት እቃ ይገዛል? እች አተላ ያተላ ልጅ ግማታም እቺ ቁላ ኳ አይበቃውም። እምሷ ራሱ የሀያ ቁላ እኮ ነው የሚሸቀሽቃት እቺ ጥንባታ የበሰበሰች አሮጊት ብስብስ እዛ ውስጥ ትሰራ ነበረ። ገብቶሻል ለ ሻላ ትችለዋለ አልኩ ትችለዋለ ከኔ ጋር የገጠምከውን ከውን ጸብ ትችለዋለ በይፋ ነው የምትጀምረው ታይያለ ብቻ አይደለም እነዚህ በቅት በቅቶች ተሰባስበው ቢመጡ እኛ አንጎል ነው የምናደርጋቸው። ይቺ ድንዝዝ የሆነ የምቀኛ ሰፈር ልጅ ይችባት ይችባት እንደዚህ አይነት መስላለ እንደው በመንግስት ጡረታ ተቀምጣ ልጆቿን ሶሻሎች ነጥቀወስደው ወስደውባት እቺ ግማታ እንደው የሴትነት እንኳን ያልታል ደርሽ ልጆችሽን በአግባቡ ማትንከባከቢ እማታበይ እማታጠጪ፣ የውነት ቀውልሻል። ነገ ደግሞ ልጆችሽ የሚያድጉበት ወይ እንዳንቺ ግብረ ሰዶም ሆኖ ያድጉልሻል። በቃ ይሄ ነው መጨረሻሽ። ለምን ውጭ ሀገር እናውቃለን፣ ልጆች ከተነጠቁ በኋላ በነጮች እጅ ሲያድጉ እንደፈለጉ የፈለጉ ፆታቸውን መቀየር ይችላሉ። ምን ይላሉ? አለቀ ጥም

ምናምን ከስራ አስባርራታለሁ እያለ ነው። ተጠንቀቂ። እምባታም ስራሽ ማሻሌነት ነው። አንቺ የበሰበሽ ቦርኮ ግማታ፣ ዛበርኳት። በቃ ሱዳን ነቅላለች። ከእኔ ጋር ግልጽ ጦርነት ነው። ማታ ገባ እንዳንቺ አይነት የአማራ